ለበርካታ ዓመታት በሀገራችን ሲተገበር የቆየው የትምህርት ስርዓት ከተለያዩ አቅጣጫዎች ወቀሳዎችን ሲያስተናግድ ቆይቷል። በትምህርት ዘርፉም ቢሆን ከሚፈለገው ውጤታማነት ይልቅ በርካታ ክፍተቶችም ተስተውለዋል። ይሁንና መንግስት ከቅርብ ጊዜ ወዲህ በርካታ የሪፎርም ስራዎችን በዘርፉ ላይ የከወነ ሲሆን ለዚህም አንዱ ማሳያ አገር አቀፍ የ12ተኛ ክፍል ፈተና አሰጣጥ ሂደትን ማሻሻል ነው። ማሻሻል የተደረገለት የፈተና አሰጣጥ ሂደቱ ከ2014 ዓ ም ጀምሮ ተግባራዊ ሲደረግ የቆየ ሲሆን በዚህም ጊዜ ውስጥ ሂደቱ ምን በጎ ነገሮችን አስመዘገበ? ምንስ ክፍተቶች ተስተዋሉበት በሚለው ላይ የፖሊሲ ጥናት ኢንስቲትዩት ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ጥናት ሲያካሄድ ቆይቷል። የጥናቱ ውጤት በዛሬው ዕለት ለባለድርሻ አካላት ይፋ ሲደረግም የፈተና አሰጣጥ ሂደቱ ከዚህ ቀደም የነበሩ በርካታ ክፍተቶችን እየደፈነ ስለመሆኑ ተጠቁሟል። አዲሱ ፈተና የመጣው ኩረጃ ለማስቀረት ነው። እንደሚታወቀው ልክ ነው፣ ሲግኒፊካንት ኩረጃ ችግር ነበረው። ኩረጃ ሲስተሙ ወደ መሆን ደረጃ ድረስም ደርሶ ነበር። የምናቆም ስለሆነ ከትምህርት ቤት ትምህርት ቤት፣ ከክልል ክልል፣ ከዞን ዞን የኔ ማሳለፍን ብቻ መሰረት ያደረገ ሲስተም እስከ መሆን የደረሰበት ሁኔታ የነበረ መሆኑ ይታወቃል። እሱን በደንብ አድርጎ አስቀርተዋል አዲሱ የትምህርት የፈተና ስርዓት የሚል ውጤት አምጥቷል። በትምህርት ስርዓታችን ላይ በፈተና ውጤትም ላይ እምነት እንዲጨምር አድርጓል። በአካዳሚክ ዓለሙ ላይ ያለው ሰው አሁን የፈተናው እየለየ ወደ ዩኒቨርሲቲ እያመጣ ያለው ሰው ተገቢውን ነው፣ ብቁውን ነው፣ ጥሩ ነው ማለት ዝም ብሎ ተግበስብሶ አለ የሚለውን ውጤት አምጥተዋል የሚል ነገሮች አምጥተዋል ማምራን አካባቢ ላይ ተማሪዎች አካባቢ ላይ የሚደርስ ሆነ ማስፈራራት ፖለቲካ የፈተናው ጉዳይ ራሱ ፖለቲሳይዝ ማድረግ ፈተናውን ራሱ በፈተና ወቅት ላይ ፖለቲካ ግጭት እንዲሆን የመጠቀም ነገሮችን በዚህ አግባብ ቀንሷል። ሁለተኛ ደግሞ ጎበዝና ጠንካራ ተማሪዎች በራሳቸው ላይ የሚታመኑ ተማሪዎች ለትምህርት የሚኖራቸውን ኢንጌጅመንት ፍላጎት እንዲጨምር ይሁንና ባለፉት ሶስት ዓመታት በከፍተኛ የትምህርት ተቋማት ተግባራዊ ሲደረግ የቆየው የፈተና አሰጣጥ ሂደቱም ውስንነቶች እንዳሉበት ይነሳል። በዚህም በተማሪዎችና ወላጆች ላይ ተስፋዊ መቁረጥ ስሜት ፈጥሯል፣ ይላል የጥናቱ ውጤት። አንዱም ከገጠር አካባቢ ወደሚፈጠኑበት ወደ ዩኒቨርሲቲ ሲንቀሳቀሱ የትራንስፖርት የሎጂስቲክ በተለይ ከሩቅ የሚመጡ ሰዎች የተጨናነቀ መኪና ውስጥ ላይ የመጓዝ ይሄ ነገር ደግሞ ተያይዘው እንደገቡ ደግሞ ወደ ዩኒቨርስቲ ውስጥ ገብተው ወደ ፈተና ሲገቡ አዲስ ኢንቫይሮንመንት መሆን፣ አዲስ ኢንቫይሮንመንት ሲሆኑ ደግሞ ምግቡም፣ መኝታውም፣ ሽንት ቤቱም ኢንቫይሮንመንቱ በአእምሮ አዲስ በሚሆንበት ሰዓት ላይ ራሱን የስነ ልቦና ጫና፣ ያ ደግሞ ፈተና ሲደመርበት ፈተና ውስጥ የመደንገጥ የመረበሽ ነገሮችን ቀንሷል። ሰው ይህን ኔጋቲቭ ነገሮችን ይዞመቷል መቷል። እና ተማሪም ደግሞ በቃ አላልፍም ትምህርት ምን ይጠቅማል? የሚሉትንም ጫናዎችንም እነዚህ አይነት ስነ ልቦናዊ ቀውሶችን በተማሪዎች ላይ ፈጥመ ፈጥሯል በእርግጥ ከለውጥ ወዲህ ለዘርፉ በተሰጠው ትኩረት በትምህርት ስርዓቱ ላይ መሻሻሎች ቢስተዋሉም የትምህርት አቅርቦት ውስንነት፣ የመምህራን አቅም ጉዳይና የተማሪዎች አነስተኛ ፍላጎት ዛሬም ድረስ ለሚስተዋለው የውጤት ቀውስ ምክንያት ሆኖ ቀጥሏል። አንድ ሁለተኛ፣ ሶስተኛ ክፍል ያለ ተማሪ መሰረታዊ ማንበብ እንችሏል ወይም ብለን ስንለካ ሌላው ነው ገፍቶ ማሳለፍ ነው። ሶ ለርኒንግ አውትካም ላይ የትምህርት ውጤት ላይ ያለን አመለካከት እጅጉኑ ሊቀየር ይገባል። ይህ ትምህርት ቤት መሰረተ ልማት የምንለው ከመማሪያ ክላስ ውስጥ ከምናገኛቸው ፋሲሊቲዎች ቴክስት ቡክ አንድ ለአንድ ቴክስት ቡኩ ይደርሳል ወይ ለተማሪ? አይደርስም። አሁን ባለው ሁኔታ ይሄ አይደርስም። ራሱን ይቻላል ላቦራቶሪዎች፣ የማምራን የብቃት ጉዳይ የማምራን የድጋፍ ለተማሪዎች ለፈተና እንዲዘጋጁ የድጋፍ ጉዳይ የትምህርት ቤቱ አስተዳደር ስርዓትና ለዛ ኮሚትድ ሆኖ የመስራት እነዚህ ድምር ውጤቶች ናቸውና አንድ ነገር ብቻ ሳይሆን አጠቃላይ የትምህርቱ ስርዓት በራሱ ለጥራትና ትምህርትን ከትምህርት የሚገኘን ኳሊቲ ነገር ላይ ትኩረት አድርጎ አለመስጠት ነው እና የነዚህ ድምር ውጤቶች ናቸው እንጂ አንድ ነገር ብቻ አይደለም። ከጥናቱ የተገኘ ውጤት የትምህርት ተቋማት አስፈላጊውን መስፈርቶች ማሟላትና ለትምህርት ጥራት ይበልጣውንም ትኩረት መስጠት እንደሚገባ ምክር ሀሳብ ያቀረበ ነው። መጀመሪያ ጀምሮ ከላወር ሌቨል ጀምሮ የትምህርት ጥራት ላይ ወጥሮ መስራት፣ ሌበር ማርኬት በዚህ ሲስቴም የሆኑ ስርአትን መዘርጋት፣ አጠቃላይ ትምህርት መሰረተ ልማት ትምህርት ቤት መሰረተ ልማት ጋር ትኩረት አድርጎ መስጠት፣ የተሻለ የፈተና አሰጣጥ ስርዓትን በትምህርት ቤት ላይ ተማሪዎች ሆኖ እንዲፈተኑ ማድረግ እነዚህ ዋና ዋና የፖሊሲ ኢምፕሊኬሽኖች ናቸው። እንደ ትምህርት ሚኒስቴር ሚኒስትር መስሪያ ቤቱ ከአጠቃላይ ትምህርት አንጻር ፖሊሲዎቹ ላይ ግምገማ፣ ነጥቦቹ ላይ እንዴት ነው መቀየር የሚችለው የሚለውን ያያል። የተወካዮች ምክር ቤትም እዚህን ሀገር ሂውማን ካፒታል ካላሳደግን፣ የለማ ያወቀ፣ መመራመር የሚችል መፍጠር የሚችል ወጥቶ ኢኮኖሚውን ማህበራዊ ችግሩን መፍታት የሚችል የተማረ ሰው ካላመጣን ያለምነውን እድገት ማምጣት አልችልም። ሰው እንዴት ነው ማገዝ የምንችለው የሚለውን ይወስዱበታል ብለን እናስባለን። የተደረገው ጥናት በትምህርት ዘርፉ ላይ እየተሰሩ የሚገኙ ተግባራትን የሚያግዝ እና ለውጤታማነቱም በግብአትነት የሚያገለግል ስለመሆኑ ደግሞ የትምህርት ሚኒስቴር ያነሳል። የትምህርት ስርዓታችን ያው መሰረታዊ ችግሮች አሉበት። አንዱ ከእድገት ደረጃችን ጋር የተያያዘ ትምህርት ቤቶቻችን ያሉበት የግብአት ደረጃ፣ የመሰረተ ልማት ደረጃ፣ የተለያዩ ችግሮች የተለያየ አካባቢ ስላሉ በዛ ላይ ተጨማሪ ምክረ ሀሳቦችን ይዞ ነው መጣ ማለት ነው። ዘንድሮ ለሚሰጠው ሀገር አቀፍ የአስራ ሁለተኛ ክፍል ፈተና በመላው ሀገሪቱ ዝግጅት እየተደረገ ሲሆን በተደረገው ጥናት ላይ የተቀመጡ ምክረ ሀሳቦች በባለድርሻ አካላት ትኩረት ተሰጥቶ ሊሰራባቸው እንደሚገባም ተመላክቷል።